በጣም ጌታ ጋር ነው ትልቁ። በምን ቋንቋ ልግለጽላቸው? ሁሉ ያለው ሁሉ በሁሉ የሆነ አምላካችን ጋር ነው የምንመጣው። ስለዚህ መጽሐፍ ቅዱስ ከእጃችሁ መለየት የለበትም። በአብዛኞቻችን ምን እንዳዘናከን ተቃላት መፍ ሞባይል ስለምጭ ነው። እንደዛ አይሆንም። የሞባይሉ እና የዚኛው ዘን እንደምንመጣው አይሆንልንም እና እግዚአብሔር ይርዳችሁ። አሜን። በተለይ በተለይ ብዙ ስብከቶችን እንሰማለን፣ ልባችን ሊነካ ይችላል። ብዙ ስብከቶችን እናዳምጣለን። ነገር ግን ወይ ጥቅሱን በደንብ ካልያዘ ማስታወሻ ላይ ካልዘረዘር ነው ብዙ ልባችን ውስጥ ላይገባ ይችላል እና ልምድ እንድታደርጉት ነው እኔ ከራሴ የተነሳ ልምድ ነው እና ብዙ ጊዜ ስብከቶችን ስሰማ ዝም ብዬ አልሰማቸውም። በጣም ልሰማው ከፈለግኩ ያንን ስብከት ማስታወሻውን ሲይዝ እግዚአብሔር በጣም እየገለጠ እየገለጠ እያስደነቃችሁ ይሄዳል። እና ይሄን ልምድ እንድትወስዱ ብዬ ነው። ጌታ ይባርካችሁ። የመጀመሪያ ጥቅስ የተሰጠው የሐዋርያት ሥራ